በስመአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የጻድቁ አባታችን አቡነ አረጋዊን ክርስቲያናዊ ሕይወትና ታሪካቸውን ለመስማት ሰምተንም ለመማር ተምረንም በሕይወታችን እንድንተገብር የእግዚአብሔር አምላክ መልካም ፍቃዱ ይሁንልን፣ አሜን። የጻድቁ የአቡነ አረጋዊ አባት ይስሐቅ፣ እናቱም ዕድና ይባላሉ። ሁለቱም እግዚአብሔርን የሚፈሩና የሚያከብሩ ነበሩ። እግዚአብሔር አምላክም የተባረከ ልጅ ሰጣቸው። እሱም አቡነ አረጋዊ ነው። እግዚአብሔርን መፍራት፣ ሕገ ኦሪትን፣ ትምህርተ ነቢያትንና ቅዱሳት መጻሕፍትን እያስተማሩ አሳደጉት። እሱም በመንፈስ ቅዱስ ኃይል እየጸና እየበረታ አደገ። ሚስት ያገባ ዘንድ አጩለት። ጻድቁ አባታችን አቡነ ዘሚካኤል ወይንም አረጋዊ ፈጽሞ እምቢ አለ። ከብዙ ዘመን በኋላ ከሮም ወደ ግሪክ ሀገር አባ ጳኩሚስ የሚኖርበት ደውና ስምትባል ገዳም ውስጥ የምንኩስና ልብስ ይለብስ ዘንድ ሄደ። አባ ጳኩሚስም አገኘው። አባ ጳኩሚስም ልጄ ሆይ፣ አንተ የንጉሥ ልጅ እንደመሆነ መጠን የመንግሥቱ ወራሽ ነህና መንኩሰ ለመኖር ይቻልሃልን? አለው። ብፁ አባታችንም አባቴ ሆይ የምድር መንግስት፣ ኃላፊ ጠፊ ነው። ነገር ግን የማታልፈውን የማትጠፋውን ዘለዓለማዊት መንግሥት እወርስ ዘንድ እፈልጋለሁ አለው። በፈተናም ከጸና በኋላ በአስራ አራት ዓመቱ በአባ ጳኩሚስ እጅ የምንኩስናውን ልብስ ለበሰ። ካመነኮሰውን በኋላ ስሙን ዘሚካኤል ብሎ ሰየመው። ከዚህም በኋላ በጾም በጸሎት ተጠምዶ መኖር ጀመረ። እድሜው አነስተኛ ሲሆን ስለ ጥበቡ ስለ ምክሩና በእውቀቱ የልጅ አዋቂ ስለሆነ አረጋዊ ተባለ። የጻድቁ ዜና በአገሩ ተሰማ። እናቱ ንግሥት ድና እርስ ወዳለበት አለበት መታ መነኮሰች፣ በሴቶችም ገዳም ገብታ መኖር ጀመረች። ጌታችን ኢየሱስ ክርስቶስ ኢትዮጵያን ለእመቤታችን ለድንግል ማርያም አስራት የሆናት ዘንድ በቃል ኪዳን እንደሰጣት ከቅዱሳት መጻሕፍት አገኘ። በኢትዮጵያም ፍቅር ልቡ ተነደፈ። ማንም ሰው ሳያውቅበት ሁለት ደቀ መዝሙሮችን ይዞ ቅዱስ ሚካኤል እየመራው ንጉሡና ጳጳሱ ካሉበት አክሱም ከተማ ደረሰ። በዚያም ጥቂት ቀን ከተቀመጠ በኋላ ተመልሶ ወደ ሮም ሄደ። በኢትዮጵያ በዓይኑ የተመለከተውን በጆሮ የሰማውን ሁሉ በዚያ ላሉ ወንድሞቹ ነገራቸው። እርስ በእርሳቸውም እኛም ወደዚህች አገር መሄድ አለብን ተባባሉ። ያላቸውን የመገልገያ ዕቃ ይዘው ከታቦቶቻቸውና ከካህናቶቻቸው ጋር ነዋየ ቅዱሳትና መጻሕፍቶችን ይዘው ከመሰል ወገኖቻቸው ጋር አባታችን ዘሚካኤል እየመራቸው ንጉሡና ጳጳሱ ካሉበት አክሱም ከተማ ደረሱ። ወንድማቸው ይስሐቅም በሮም ከነገሰ ከሰባት ዓመት በኋላ መንግሥቱን ትቶ ወደ አክሱም መጣ። በዚያን ጊዜ እንደነሱ አመለኮሱት። በአንዲት የጸሎት ቤት በአንድነት ሆነው ለጸሎት ተጠመዱ። ድንቅ ድንቅ ታምራትን እያደረጉ ቆዩ። መላእክት ዘወትር ባለመለየት ይጎበኛቸዋል። ጌታችን ኢየሱስ ክርስቶስም ዘወትር እየተገለጸ ይጎበኛቸው ነበረ። እያንዳንዳቸውም የሃይማኖታቸውን ኃይል አሳዩ። ከነሱ መካከልም ተራራ ያፈለሱ፣ ባህሩን ከፍለው ደረቅ መንገድ ያደረጉ፣ ስንዴ ዘርተው ወዲያው ለ9 ሰዓት መስዋዕት ቁርባን ያደረሱ አሉ። የኢትዮጵያ ምድር በእነዚህ የቅዱሳን ኪደተ እግር ተቀደሰች፣ በውስጧን በመመላለሳቸው አውራጃዎቿና አደባባዮቿ ሁሉ ታደሱ። አባታችንን ዘሚካኤልንም የበላይ ጠባቂያቸው ወይም መሪያቸው አደረጉት። ለየብቻቸው ለመኖርም ተስማሙ። በዚያን ጊዜ መሪርም ባያነቡ ለየራሳቸው ተለያዩ። አባታችንንም ስሙን አረጋዊ ብለው ሰየሙት። ብልህ አዋቂ ማለት ነው። አባታችንም ወደ መረጠው ቦታ ሲሄድ ከዛፍ ጥላ ስር አረፈ። እርሷም እስከ ዛሬ ድረስ የቅድሳን ማረፊያ ሆና ትገኛለች። ቅድስት ቦታ ዳሞት ባያት ጊዜ ሦስት ጊዜ ሰገደ። በተራራዋ ስር ለመኖር ወደደ። ነገር ግን ወደ ተራራዋ መውጫ አላገኘም። ተመልሶ ወደ ሌላ ተራራ ሄዶ አማረጠ። ነገር ግን እንደ ደብረ ዳሞ የበረከት ቦታ አላገኘም። ተመልሶ ወደ ደብረ ዳሞ ሄደ። በዚያም የምንጩ ውሃ አገኘ። ውሃውን እየተንከባከበች የሴት መነኮሳቶችን ታስተዳድር ዘንድ እናቱ ቅድስት ዕድናን አስቀመጣት። ይህችንም ደብረ ባተልሞ አላት። ትርጓሜውም የእናቴ ማረፊያ ቤት ማለት ነው። ከዚያም ሲሄድ ጠፍጣፋ ድንጋይ አገኘና ከዚያ ላይ ትንሽ ምንጣፍ አነጠፈና ተቀመጠ። በትሩንም በድንጋይዋ ላይ አቆመ። በተነሳም ጊዜ ደቀ መዝሙሩ ማቲያስ በትሩንና ምንጣፉን ባነሳው ጊዜ ያች ድንጋይ ቁመቷም ጎኗም ልክ በዚያች ምንጣፍ አይነት ቅርጽ አወጣች። የቀድሞ መልኳ ነጭ ሲሆን፣ አሁን ግን የማይፋቅ የማይላጥ ቀይ ቀለም ሆኗል። ስለ አባታችን አቡነ አረጋዊ፣ ስለ ታላቅነቱና ስለ ክብሩ ከዚያ የደረሰ ሁሉ ይሳለሟታል። በዕለታት በአንደኛው ቀን መንገድ ሲሄድ ውሎ ከተራራ አጠገብ ወደ ታች የተንጀረገገች አረግ ወይንም ገመድ አገኘና በስሯ ሶስት መዓልት ሶስት ሌሊት ሲጸልይ ከቆየ በኋላ ቅዱስ ሚካኤል ተገልጦ እግዚአብሔር ያከበረህ ቅዱስ ሆይ ምን ያስጨንቅሃል? አለው። አባታችንም ከዚህ ተራራ ላይ ወጥቼ ስለ ኃጢያቴ ይቅርታን ነጠይቅ ዘንድ ወዳለው አለው። ሊቀ መላእክቱም ወደ ተራራው የምትወጣበትን እግዚአብሔር እስኪልክል ድረስ ጥቂት ጊዜ ታገስ አለው። አባታችን አቡነ አረጋዊ በተራራው ፍቅር ልቡ ስለተነደፈ አዘነ፣ አጥብቆም አለቀሰ። የእግዚአብሔር መልአክ ቅዱስ ሚካኤል ዳግመኛ መጥቶ አረጋዊ ሆይ አይዞ፣ አትፍራ፣ ስልጣን ተሰጥቶሃል። በሐረጓ በስተቀኝ በኩል ባለችው ቦታ ተቀመጥ፣ ወደ ተራራው ጫፍ አወጣህ ዘንድ በገመድ ፈንታ ቁመቱ ስድሳ ክንድ የሆነ ታላቅ ዘንዶ እግዚአብሔር ይልክልሃል አለው። እሱም በጾም በጸሎት ሁለት ዙባኤ ወይንም ዐሥራ አራት ቀን በዚያ ተቀመጠ። የታዘዘውም ዘንዶ በሦስት ሰዓት መጣ። በዘንዶ ጅራት ላይ ወጥተው በቅጽበት ከተቀደሰው ተራራ ጫፍ ላይ ደረሰ። እንደደረሰም ሦስት ጊዜ ሰገደ። ስለዚህም ደብረ ሃሌሉያ ተብሎ ተሰየመ። በመሸም ጊዜ አነስተኛ ዳቦ አንስቶ ባረከ፣ መብላትም ጀመረ። ዳቧ ግማሽ ስትሆን ጠገበ። የዳቧን ግማሽ አምሳል ለኋለኛው ትውልድ ምልክት ትሆን ዘንድ እንጨት ጠርቦ ወይንም ቀርጾ አስቀመጠ። ይህች ምልክት እስከ ዛሬ ድረስ አለች። ደቀ መዝሙሮቹም ከታች ወደ ላይ የሚወጡበትን መሰላል ሠሩ። ብፁዕ አባታችን አቡነ አረጋዊ መጠነኛ ቤት ሠራና አብሮ ይዞት የመጣውን ታቦት በውስጡ አስገባ። ስለ ቁርባኑ ወይንም ስለ መሥዋዕቱ እግዚአብሔርን ለመነ። እግዚአብሔርም ልመናውን ሰምቶ የሚያስፈልገውን ሁሉ መላእክት ከሰማይ ይዘውለት ወረዱ ለመኖሪያውም ትንሽ በዓት ታገኘ። በዚያም ያለ ምንም መኝታ በጸሎትና በስግደት በመትጋት ተቀመጠ። በደዌ በአልጋ ቁራኛ ተይዘው የሚሰቃዩትን በጸሎቱ ኃይል ፈወሳቸው። ያላመኑትን እያስተማረ አሳመናቸው። ለዚያች አገር ብርሃን አበራላት። ኢነሐስ የተባለ የሐማሪያው ንጉሥ በናግራን ሀገር ያሉ ክርስቲያኖችን ገደለ። አብያተ ክርስቲያናቱንም ሁሉ አቃጠለ። የቆስጠንጠንያው ሊቀጳጳስ ጢሞቴዎስ በናግራን ሀገር ስለተፈጁት ክርስቲያኖች መልእክት ወደ ኢትዮጵያ አክሱም ንጉሥ ወደ አጼ ካሌብ ላከ። ንጉሡም ወደ አባታችን አቡነ አረጋዊ አባቴ ሆይ በጸሎት አስበኝ፣ የጻድቅ ሰው ጸሎት ግዳጅ ትፈጽማለች። ኃይልም ታሰጣለች፣ በጠላት ላይም ድልን ታቀዳጃለች ብሎ ላከበት። አባታችንም እግዚአብሔር ይርዳህ አለው። አጼ ካሌብም ወደ ቤተ ክርስቲያን ሄዶ ጸለየ። ጦሩን አዘጋጅቶ ዘመተ። በእግዚአብሔር ቸርነትና በአባታችን ጸሎት በድል አጠናቀቀ። እግዚአብሔርን አመሰገነ። አባ ጴንጠሌዎን ገዳም ገብቶ መነኮሰ። ኢትዮጵያዊ ንጉሥ አጼ ካሌብ ይህን ዓለም በመናቅ በበረሃ ዋሻ 12 ዓመት በጾም በጸሎት በብዙ ተጋድሎ ኖረ። ግንቦት 20 ቀንም አረፈ። እዚያም የካሌብ ልጅ አፄ ገብረ መስቀል ነገሰ። ወደ አባታችንም ሄዶ ሀገሩንና ሕዝቡን እንዲባርክ አጥብቆ ማለደው። አባታችንም እንደ ቃልህ ይደረጋለው መልሶም። አፄ ገብረ መስቀል አባታችን አቡነ አረጋዊን በየትኛውም ቦታ ላይ ቤተ ክርስቲያንህን አሳንጽ ዘንድ ትፈቅዳለህ? አለው። አባታችንም ቤተ ክርስቲያን የሚሠራበትን ቦታ አሳየው። ንጉሡ አፄ ገብረ መስቀልን በተባለው ቦታ ላይ ቤተ ክርስቲያኑን አሳነጸ። በውስጡም በድንጋሌ ሥጋ በድንጋሌ ነፍስ የጸናች በእመቤታችን በድንግል ማርያም ስም የተሰየመች በወርቅና በብር የተጌጠች ታቦት አስገባ። ንጉሥ አጼ ገብረ መስቀል ከተራራው ላይ ሲወርድ ለቤተ ክርስቲያኑ ማሰሪያ የሆነውን መወጣጫ መሰላል አፍርሰው ወይ ብሎ አባታችንን ጠየቀ። አባታችንም አዎ አፍርሰው አትተወው፣ ነገር ግን ስለ ዘንዶ ጅራት ፈንታ ሰዎች ይወጡበት ዘንድ ገመድ አብጅ አለው። ንጉሱም አባታችን አቡነ አረጋዊ እንዳዘዘው አደረገ። ስለዚህም ደብረ ዳህሞም ተብሎ ተሰየመ። የአባታችንን የጻድቁን ዜና ሰምተው አስኬማ ያቀዳጃቸው ወይም ያመነኩሷቸው ዘንድ ወደ እርሱ ብዙዎች ይመጣሉ። ለመመንኮስ የወደደ ሁሉ በተራራው ግርጌ ወዳለች ወንዝ ውሃ ወስደው ያጥቡታል። ከዚያም ወደ ተራራው ያወጡትና ያመነኩሱታል። ያችም ወንዝ ወይም ውሃ ማየ ምርቃይ ወይም መጠመቂያ ትባላለች። እስከ ዛሬም ድረስ በዚህ ስም እየተጠራች አለች። ጻድቁ አቡነ አረጋዊ በብዙ ተጋድሎ ኖረ። እናቱ ዕድና ጥር አራት ቀን አረፈች። አባታችን አቡነ አረጋዊ ባሰራላት አዲስ መቃብር ቀበራት። አቡነ አረጋዊ በዚሁ በደብረ ዳሞ ተራራ ላይ ብዙዎችን የሃይማኖት ትምህርት አስተማረ። ልጆቹ እንደ በዙ በተመለከተ ጊዜ በየወገናቸው አዛዥ ሾመላቸው። ጌታችን ኢየሱስ ክርስቶስ በመንፈቀ ሌሊት ተገልጾ ከድካም ወደ ዕረፍት ከሐዘን ደስታ ወዳለበት አለበት ከአሳር ወደ ክብር ቦታ በታላቅ ደስታ እወስድ ዘንድ ወደ አንተ መጣው። መታሰቢያህን ያደረገ በጸሎትህም የተማመነውን ሁሉ እኔ በመላእክት ፊት ሞገስን ባለሟልነትን እሰጠዋለሁ። በስምህ በተሰራው ቤተ መቅደስ ውስጥ የጸለየ የለመነ ፈጥኜ ጸሎቱን እሰማዋለሁ ቤተ ክርስቲያንህን ለሰራ አሥራ ሁለት የብርሃን አዳራሽ አዘጋጅለታለሁ የገድልህን መጽሐፍ በመታመን በንጽህና አድርጎ በቤቱ ያስቀመጠ የወረርሽኝ በሽታ ወይም ቸነፈር በቤቱ አይገባም ድንገተኛም የሰውና የእንስሳ ሞት አይደርስበትም የእህል ችግርም አይኖርበትም ነው ይህን ካለው በኋላ ከሁሉም ይልቅ የሞት ጥላ አያርፍብህም መልአ ከ ሞትም ሊያስደነግጥህ አይችልም እንደ ነቢያቶቼ ኤልያስና ሄኖክ ትሰወራለህ ብሎ ብዙ ቃል ኪዳኖችን ገባለት። አባታችንም ጌታዬ ሆይ መታሰቢያዬን ያደረገ፣ የገድሌን መጽሐፍ የጻፈ፣ በጸሎቴ የተማመነ እስከ ስንት ትውልድ ትምርልኛለህ? አለው። ጌታም እስከ አስራ አምስት ትውልድ ድረስ እምርልሃለሁ ብሎ ቃል ኪዳን ገባለት። ዳግመኛም በስምህ በተሰየመ ቤተ ክርስቲያን ሁሉ በዚያ የተቀበረ ኃጢአቱ ይሰረይለታል፣ እነዚህንም ሁሉ አስራት አድርጌ ሰጠው አለው። ይህን ከነገረው በኋላ ጌታችን ኢየሱስ ክርስቶስ ወደ ሰማይ አረገ። አባታችን አቡነ አረጋዊ ደቀ መዝሙሩ ማቲያስን ጠርቶ ጌታችን ተገልጦ የሰጠውን ቃል ኪዳንና ይህ በመጽሐፍ ተጽፎ ለልጅ ልጅ መታሰቢያ ይሆን ዘንድ ነገረው። ወንድሞቹ ደቀ መዛሙርቶቹን እንዲሰበስብም አዘዘው። ማቲያስም እንደታዘዘው አደረገ። አባታችን አቡነ አረጋዊም ከበዓቱ በመውጣት እንደተለመደው በመካከላቸው ተቀምጦ አስተማራቸው። ቀጥሎም ከዛሬ ጀምሮ በሥጋ አታዩኝም አላቸው። ደቀ መዛሙርቱም ይህን ቃል በሰሙ ጊዜ ከአባታችን እግር ስር ወድቀው መሪ ረምባን አለቀሱ። ክቡር አባታችን አቡነ አረጋዊም አረጋጓቸው። ጻድቁ አባታችን አቡነ አረጋዊ የእርጅና ዘመኑ ደረሰ። በ99 ዓመቱም እግዚአብሔር በሚያውቀው ተሰወረም። በዚያም ከመቋሚያና ከመስቀል በስተቀር ምንም የተገኘ አልነበረም። የአባታችን የአቡነ አረጋዊ ረዴትና በረከት ይደርብን ለዘላለሙ አሜን።